አረ ምን ይነጋል? ጋሽ ከበደ ምን ይነጋል? ምን ይነጋል? እንደነዚህ አይነት አዝጎች በበዙበት ዘመን ላይ መሽቶ ይቀራል እንጂ አይነጋ ደግሞ የዛሬ የከፋ ነው። እንደው አንገት ለአንገት ተናንቀውብን መጡ እኮ እነዚህ ሶስት ወፎች ማለት ነው። አንደኛዋን ነፂ ናት፣ ከዛ ደግሞ ኪያ፣ ከዛ በኋላ እዩ ነው። እዩ እንደምታውቁት እንግዲህ የአብርሃምና የሩታ የቀኝ እጅ ነው ማለት ነው። የቀኝ እጅ ማለት ነው። እነዚህ ሁለት ዘረጦ ደግሞ አንዷ ሴቷ የድሮ የአብርሃም ኤክስ ስትሆን ኪያ ደግሞ ተባ።

ምን ይዘው የመጡ ይመስላችኋል? በደንብ አድርጌ የምነግራችሁ ይሆናል። ላይክ ሼር ሰብስክራይብ እያደረጋችሁ እስከመጨረሻው መጨረሻው ከኔ ጋር ሆኖ ሌላኛው ደግሞ ሚስጥር ወጥቷል ማለት ነው። ጋሽዬ ወደ አዲስ አበባ ለመሄድ እንደተነሱም ሰበር ዜና ተሰምቷል ማለት ነው። ወገብሽ ይሰበር፣ ምን ነው አርፈሽ ብትቀመጪ እንዳትሉ፣ ምን ቦጠኝ ኔ ወገብ ይሰበራል። ቤተሰብ፣ ሌላው ደግሞ ብዙዎቻችሁ አብርሃም ነው ያጠፋው፣ ይቅርታ መጠየቅ አለበት። አዎ ይቅርታ መጠየቅ አለበት። እሱንም በድጋሚ እንሄድበታለን ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ ከኔ ጋር ሆኖ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ እወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ነው። ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ ውዶችዬ። የዛሬው እንግዲህ የከፋ ነው የሌለ ነው። አንገት ለአንገት ተናንቀውብን ተናንቀውብን መጥተዋል ማለት ነው። ከዚያ በማስቀደም እንኳን ለአረፋ በዓል በሰላም አደረሳችሁ ውዶችዬ። እንዴት አድርጎ ይዟችኋል? በየማዳን ቤቱ በዩኒፎርም በቢጃማ ሆናችሁ በዓልን የምታሳልፉ የማዳን ቅመሞች የኔ ምርጦች ማለት ነው። አይዟችሁ አይክፋችሁ አይዟችሁ ኢንሻአላ አላህ ብሎ አንድ ቀን ያሰብነውን ሁሉ የተሳካልን ቀን ያለምነውን ሁሉ እውን የሆነልን ቀን ኢንሻአላ በሀገራችን ላይ ከቤተሰቦቻችን ከልጆቻችን ፋ ብለን በዓልን የምናሳልፍበት ቀን ይመጣል። እናም ተስፋ እንዳትቆርጦ ዶችዬ ጀግና፣ ብርቱ፣ ጠንካራ ሆናችሁ ለማለፍ ሞክሩ እሺ አቃሉ ይሰማል ይሰማል። እኔ ራሱ አሁን የማወራው ከአንገቴ በላይ ነው እንጂ እውነቴ ነው ምላችሁ፣ በጣም ነው ድብር ያለኝ ማለት ነው። እናማይዟችሁ የኔ ምርጦች፣ ኔ ጠንካሮች ማለት ነው። በያላችሁበት አላህ ይጠብቃችሁ። በጣም ነው የምወዳችሁ ማለት ነው። ወላሂ በጣም ወዳችኋለን። የማዳን ቅመሞች ጠብ እያለው ወደ መጣሁበት ወደ ገደለው ስገባ እንግዲህ ነጻነት ዛሬ ከአዩ ጋር አንገት ለአንገት ተናንቃ መጣች ማለት ነው። እኔ በደረሰኝ መረጃ ማለት ነው በደረሰኝ መረጃ ውዶችዬ ሹክ ብለውኛል በውስጥ ማለት ነው። እናም ትላንትና እያዝረጠረጠች ነበረ፣ ትዝታዋ ከቀበረችው በኋላ ከቀብር ስነስርዓት በኋላ የንግግር ፕሮግራም ነበራት ማለት ነው። ያው ረዘም ያለ ንግግር አድርጋ ነበር፣ ቃለመጠየቅ ተደርጎላት ማለት ነው። እናም ከዛ ምንድን ያለችው ሩታ በተደጋጋሚ ደውዬላታለሁ ልታነ ል አልቻለችም። አሁንም ካላነሳችልኝ እንግዲህ ወደ አዲስ አበባ እደይማለሁ ወይም ደግሞ እሄዳለሁ ብላ ነበረ። ሁለቱን ለማስታረቅ አብርሃም እና ሩታ ማለት ነው። ያው ሩታ እንዳያችኋት ቀብራራ ጀግና አይደለችም። ቀብራር ያለች ልጅ እኮ ናት። በራሷ የምትተማመን አንበሳ ማለት ነው። ያው ንቃ ስለተወቻት ስልክ አላነሳም አለቻታሉ። አለቻታሉ የውስጥ ሚስጥር ነው። ይሄ ቀለማ ከየት አመጣሽ፣ ምንድን ነው የምትቀደጂው እንዳትሉኝ። ጠላት ይቀደ። ተቀድጄ አይደለም ተነግሮኝ ነው። እናም ስልክ አላነሳ ማለቻት አሉ። ሚሴጅ ብትጽፍላት ወፍ የለም፣ ሪከርድ ብታደርግላት ወፍ የለም። ያው የፈረደበት ያ ቦርሳዋን ይዛሉ፣ ጥቁር ቦርሳ አንግታሉ፣ እንዲሁም ደግሞ የእጅ ቦርሳዋን ይዛ ወደ አቶቢስ ተራ ልትሄድ ስትል እዩ ጋ ማዋላት ማለት ነው። የት ልትሄጂ ነው ሲላት ወ ወደ አብርሃምና ወደ ሩታ ልሄድ ነው ሁለታቸው ላስታረቅ ነው ምናምናምናምን ስትላሉ፣ እንዴት የበጠበጥሻቸው አሁንም መልሰሽ ልትበጠብጨቸው ነው ወይ ሩታ የወጣችበት ቤት ቀጥ ብለሽ ልትገቢ ነው ወይ ብሎ አሉ በጥፊ ያናጋታሉ። ያው አልተለቀቀም ቪዲዮ፣ ከመለቀቁ በፊት ለኔ ሹክ ብለውኝ ነው። ያው የዛሬ ጠብቁ። ወደ አዲስ አበባ ልትሄድ ስትል እዩ ያስለቅቃታል ማለት ነው። አትሄጂም ድርሻቲም ዚህ በኋላ ከአብርሃም እና ከሩታ ከነሱ ህይወት ውጪ አላት አለን። ኪያ ደግሞ ያያችሁት ዝርጥርጥ አይደለም ዘረጦ ማለት ነው። እንዶ መረጃ አለኝ እንዶ ፋይል አለኝ ሲል የመሸበት ነው እንደምታውቀው ማለት ነው። ሰሞኑ እንደውም እስር ቤት እንገብቻለሁ ብሎ እያወራ ነበር። ነገር ግን ትናንትና የሆነ ቪዲዮ ወጣበት። እሱ ምንድን ነው ከቡቻ ጋር አስፋልት ላይ እየተዝናኑ ማለት ነው። አው እሱ አሁን በሱ ቤት ያለፈ ቪዲዮ ነው ብሎ ነው የለቀቀው ማለት ነው። ነገር ግን በፖሊስ ተያዝኩኝ ያለ ቀን የለበሱት ልብስ ነው። እንደዛ አስፋልት ላይ ዘና ፈታ እያሉ፣ ከዛ በኋላ በፖሊስ ተያዝኩኝ ብለው አንድ መንደር እንትን ዩኒፎርም ወሰዱ እና ከዛ ቪዲዮ ሰሩ ማለት ነው። እኛን ነው ምትሸቅሉን ይሁን ግድ የለምና እዩ በደንብ አድርጎ ጠፍጥፏታል። ነፃነት እላችኋለሁ ማለት ነው። አዎ ሌላኛው የደረሰኝ ምስጢር ምንድነው? ኧረ ቀለም ቀስ እያልሽ ውሃ እየጠጣሽ እናንተ ቆይ እንደው እኮ በወሬ ጎሮሮ የደረቀ እንደው ጠላታችሁ ድርቅ ይበል። በዚህ በበዓል ቀን አንድም ነገር ወፍ የለም ማለት ነው ወፍ ለምንም ምንም አልበላሁ አልጠጠም። እንደ ወፍ ደርቋል ቆዳ ቆዳ ብሏል ማለት ነው። እና ሌላው መረጃ የደረሰኝ ምንድን ነው? ጋሽዬ ወደ አዲስ አበባ ሊሄዱ ተነስተዋል። ለምን? ሩታዬና አብሬሽ ለማስታረቅ ማለት ነው። ለማስታረቅ እንዶኔ እኔ ምን ያልኩ መሰላችሁ፣ ጋሽዬ ወደ አዲስ አበባ ከመሄዳቸው እንዶ እሳቸው ከሚደክሙ እንግዲህ ስደት ከሚወጡ እሳቸው በስተርጅና እንዶ ምን አለበት አብርሃም ከሚያዝረጠርጥ በደንብ ይቅርታ ቢጠይቅ አልኩኝ ማለት ነው። እናንተም አብርሃም ይቅርታ ይጠይቅ እያላችሁ ነበረ። አዎ ይቅርታ ይጠይቅ። የሰሞኑ ይቅርታ እኮ ትክክለኛ ይቅርታ አይደለም። እሱ እኮ ካጠፋሁ ነው ያለው ማለት ነው። ጥፋቱ አሁንም አላመነም። ስለዚህ ጥፋቱን አምኖ አዎ ጥፋተኛ ነኝ፣ የኔ ውድ ሚስት፣ የድሮ ኤክሴ ወይም የድሮ ፍቅረኛ ማግኘት አልነበረብኝም። ያ ሁሉ ነገር ጥፋት ነው። እኔ ጥፋተኛ ነኝ። ከዚህ በኋላ ምንም አይነት ስህተት አልሰራም ብሎ ዝቅ ብሎ ይቅርታ ቢጠይቃት ጀግናዋ እርቷ ሚስቱ ባለቤቱ ይቅር ትለው ነበር ማለት ነው። ነገር ግን ኤፍሬምም ቢሆን አብርሃምም ቢሆን ይቅርታ የጠየቁበት መንገድ በጣም የተሳሳተ መንገድ ነው። በአብዛኞቹ ምንድን ነው ይቅርታ ሲጠይቋት እሺ የማትለው ምንድን ነው? ጥፋተኛ ከሆንን ስለተባለች ነው እንደ ይቅርታ የምትቀበለው ማለት ነው። ሁለቱም ጥፋት አጥፍተዋል አብርሃምም ኤፍሬምም ማለት ነው። ኤፍሬም እንደፈለገ አፉ ዘርጥቶ ነበረ። ስለዚህ ጥፋተኛ ነኝ ማለት ነበረበት እንጂ ካጠፋሁኝ ካጠፋሁኝ አልነበር ማለት ነበር። ጥፋተኛ ነኝ፣ ጥፋቴ ገብቶኛል፣ በቃ ጥፋተኛ ነኝ። ሙሉ ለሙሉ ይቅርታ መጠየቅ ነበረበት። አብርሃም ልክ እንደዛ ጥፋተኛ ነህ ካሉኝ ወይም ደግሞ ጥፋተኛ ከሆንኩኝ ነው ያለው። እኔ ጥፋተኛ ነኝ፣ እንደዛ ማድረግ አልነበረብኝም፣ አቲር ስቲኝ መሄድ አልነበረብኝም፣ ኤክሴጋ ብሎ ጥፋቱን ማመን ነበረበት። አሁንም ጥፋትህን አምነህ አብርሃም ከምታለቃቅስ ከምታስመስል፣ ይቅርታ ጠይቃት ባለቤት ማለት ነው። አንዳንዶቹ ምንድን ነው፣ ራሷና ሻንጣ ጎትታ የመጣችው አሁንን ሻንጣዋ ይዛ ትሄዳለች። የፍቅር ጥያቄ የሚጠይቅ እኔ ምለው እንደ ውሃ ቢወቅቱ ትንቦጭ ነው ይባላል እኮ አባባልም ማለት ነው። እናንተ እኮ መንገር ማለት ያው በድንጋይ ላይ ውሃ እንደማፍሰስ ነው። ምንም ትርጉም የለውም። ጎሮሯችን ከማድረቅ ሌላ ማለት ነው። ስንት የነገር ናችሁ! ስንት የነገር ናችሁ! ሩታ አፈቅሃለሁ ብላ መጥታ አይደለም ያ ቃላትን የተጠቀመችው ለድራማ ነው ብለን ነገርናችሁ እኮ እናንተ አእምሯችሁ አይሰራም። እንደ አእምሯችሁ ይሸቅላል። ለነገሩ ይሄ የአረብ ሀገር ሙከይፍ እኮ ጥሩ አይደለም። እኛ ያቀዘቅዘናል እንላለን እንጂ አእምሯችንን በደንብ አድርጎ ሸቅሎናል ማለት ነው። ይሄ ሙከይፍ በቃ እንድናስብ አይደለም እያደረገን ያለ ነው ማለት ነው፣ እንዳናስብ እያደረገን ነው። ለማንኛውም ውዶችዬ፣ ያው እናንተ ላይ ማለት እናንተን የሆነ ነገር መንገር ማለት ድካም ነው ትርፉ። በቃ እየነገርኳችሁ ነው የምታደምጡ ነገር ከሆነ ማለት ነው። አፍቅር አይደለም የመጣችሁ ለካራክተር ነው ተባላችሁ የምትሰሙ ነገር ከሆነ ማለት ነው። በተረፈ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ሰላማችሁ አላ ይብዛልኝ ባይ